ምንም አይነት ነገር ላይ እንዴት አት እንደማድረግ ታውቃለች። ሰሞኑን እንግዲህ ሀይሚን ለማግኘት ከባድ ጥረት እያደረግኩ ነው። በጣም በጣም ብዙ ጊዜ ወደ ስልኳ እየደወልኩ ነበረ በጣም በተደጋጋሚ፣ ግን ምንድነው ስልኳን እያነሳች አይደለም። በዛ ላይም እንግዲህ በጣም ቪዲዮን ሼር እያረግኩ ነበረ። ከዚህ በፊት እንደምታውቁት በተለያየ ቪዲዮዎች መጥቻለው በሀይሚ ጉዳይ። እጅግ በጣም ከባድ ሁኔታ ውስጥ እንዳለች ሁላችንም የምናውቅ ጉዳይ ነው። በተለይ ዳኒሮ ውስጥ እንግዲህ በጣም ትልቅ ሴራ እያሴረ ነው እሱ ብቻ አይደለም ዳኒ ሮስትና እንግዲህ ያው እንደምታውቁት ደግሞ ሶስናና ዳኒ ሮስት እጅና ጓንት ሆኖ እየሰሩ ነው። በጣም ከምታስቡት በላይ እቺን ልጅ እንግዲህ ወጥመድ ውስጥ እየከተቱ ነው። ብዙ ሰው እንግዲህ አልተረዳም ይህንን ነገር ያው ድራማም እየመሰለው ነው ሕይወት እንግዲህ በጣም እንደ ቀልድ እያየ ነው። በጣም ብዙ ሰው ግን ምንድነው እውነታው እጅግ በጣም ከባድ ሁኔታ ውስጥ ናት ያለችው። ብሩኬ ይህንን ነገር አትሊስት ትንሽ ተረድተዋል። እኛም በተደጋጋሚ ቪዲዮ እየሰራን ነው። ምክንያቱም እንግዲህ ሀይሚ ጋ እንዲደርስ በጣም ከባድ ጥረት እያደረግን ነው። በተለያየ አጋጣሚ ደግሞ እሷን ለማግኘት እንግዲህ ያው የቻልነውን ያክል እየሞከርን ነው። በጣም ብዙ ሰዎችም እንግዲህ ስልክ ደውዬ እንድጠይቃት ወይም ደግሞ በስልክ እንዳገኛት ወይም በአካል እንዳገኛት፣ በውስጥም ይሁን ሀሳባችሁን ኮመንት ላይ አስቀምጣችሁልኝ ነበር ከዚህ በፊት። እኔም በቻልኩት መጠን እንግዲህ በተደጋጋሚ ስልኳ ላይ እየደወልኩ ነው። በሜሴጅም ይሁን እንግዲህ አንዳንድ ፋይ ሌሎችም ልክ ይላታለው። ይህንን ነገር ካየች እንግዲህ እጅግ በጣም ብዙ ነገር እንግዲህ ታገኛለች ብዬ ያስባለው። በጣም ብዙ ነገሮችን እያደረገ ነው። በተለይ ዳኒ ሮስት ከሶስትና ጋራ ሆኖ ሆን ብሎ ተስማምተው እንግዲህ የነሱን ህይወት ለመበጥበጥ በደንብ በደንብ እየሰሩ ነው። ከዚህ በፊት እንግዲህ እንዳያችሁት ቪዲዮም ያው መጨረሻውንም ሀሳቡንም እየተናገረ ነው። በተለይ እንደሚወዳትና ፍቅረኛዋ እንድትሆን ከባድ ጥረት እያደረገ ነው ብሩክንም ለማስወጣት ከዚህ ሁሉ ነገር ውስጥም እንግዲህ ህይወታቸውን አመሰቃቅሎ ወደ ራሱ ለማድረግ እሷን በጣም ከባድ ጥረት እያደረገ ነው። ይህንን ደግሞ እንግዲህ ያው በደንብ አይታቸዋል። በተለይ እሱ የለቀቀው ቪዲዮ ዳኒ ሮስት እጅግ በጣም አደገኛ ሰው እንደሆነም እኛም ተናግረናል ማለት ነው። ሰላም ውዴ ቻናል የቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ሀሳባችን ላይክ አድርጉ። እንግዲህ ያው ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ያው በጣም በተደጋጋሚ እያወራን ስለሆነ እንግዲህ ይሄ ቪዲዮ ለነሱ ብቻ እንዲደርስ ወይም ደግሞ ለሃይሚና ለብሩኬ በተለይ እንዲደርስ ከፍተኛ ሼር እጠብቃለሁ። ስለዚህ ሼር ማድረግ እንዳይረሳ። ወደ ጉዳያችን ሰሞኑ እንግዲህ በጣም ብዙ ነገሮች ተፈጥሯል። በተለይ ሃይሚና ብሩኬ መሀል እጅግ በጣም ከባድ ሁኔታ ውስጥ እንዳሉ ለማወቅ ችለናል ማለት ነው። እንግዲህ ያው ተለያይቷል። መለያየታቸው ደግሞ እንግዲህ ያው እንደምታውቁት ዳኒ ሮስት እንደሆነ ምክንያቱም በደንብ እናውቃለን። እሱ ብቻ አይደለም፣ ያው እሷም አለችበት። በተለይ ሶስና የምትባለው እጅግ በጣም ከባድ የሆነ ሴራ እያሴሩ ሁለት ሆኖ የተለያዩ ነገሮችን በመነጋገርና አንዳንድ ነገሮችን በማድረግ በተለይ ሃይሚና ብሩኬ አብሮ እንዳይሆኑ ጥረት ሲያረጉ ነበረ። ከሰሞኑ እንግዲህ ያው ብሩኬም ሁሉም ነገር ላይ ተስፋ ቆርጦ ወደ ቡታጅራ እንደሄደ አንዳንድ ነገሮችን ሰምተን ነበረ። በተለይ እንግዲህ ብሩኬ እጅግ በጣም ጥረት እያረገ ነበረ ሃይሚ በተለይ እንግዲህ ዳኒ ሮስትን እንዳታምነው ዳኒ ሮስትን በተደጋጋሚ ሲያወራ ነበረ። በተቃራኒው ደግሞ እንግዲህ ሀይሚን እንደምታውቁ በተለይ ልቧ በጣም ሚራራ ወይም ደግሞ በጣም የዋ እንደሆነች በደንብ እናውቃለን። በተለይ ዳኒሮ ውስጥ ደግሞ እንደምታውቁት እንግዲህ ሀይሚን ወጥመድ ውስጥ ለማስገባት እጅግ በጣም በጣም በጣም ጥረት እያረገ እንደነበረ በደንብ እናስታውሳለን። ምክንያቱም እንግዲህ ያው የምታስታውሱት ከሆነ ከዚህ በፊት እንግዲህ ከብሩኬ ጋራም ተጣልቶ ሆን ብሎ ነገር ፈልጎት እንዲመታው ካደረገ በኋላ ሀይሚንም ወጥመድ ውስጥ ለማስገባት ወይም ደግሞ እንድትለምነው ወደ ሕግ ሄዳለው ካልሆነ ደግሞ ከኔጋ ሁኝ አይነት ነገር አድርጎ ያው እሷን ለመያዝ ችሏል ማለት ነው። በዛ ኬዝ እንግዲህ እስካሁን ድረስ ሀይሚን በጣም ያስፈራራታል። በዛ ምክንያት ነው የምትቀርበው ከልቧ ወዳው አይደለም። እንደምታስታውሱት ከሆነ እሷም አንድ ቪዲዮ ሰርታ ነበረ። ከዚህ በፊት በተለይ እንግዲህ ብሩኬ ሁሉም ነገር በሰላም ፈቶ ከዳኒ ሮስት ጋራ በሰላም ፈቶ ሁሉም ነገር ክሱንም በተለይ ዳኒሮስት ደግሞ ለብሩኬ እንዲተውለት ከፍተኛ ጥረት እያደረገች መሆኗን ለብሩኬ በደንብ አድርጋ ተናግራ ነበረ። ግን ምንድነው ያ ወጥመድ ሆነ። በዛ ምክንያት እንግዲህ እስከ ዛሬ ድረስ ያው ዳኒሮስት ሲደውል በፍጥነት ወደ እሱ እየሮጠች ትሄዳለች። ምክንያቱ ደግሞ ብሩኬ ምንም አይነት ችግር ውስጥ እንዳይገባ ከባድ የሆነ ጥረት እያደረገች እንደሆነ በደንብ እናስታውሳለን። እሱ ብቻ አይደለም እንግዲህ ያው እንደምታስታውሱት ከሆነ ሶስና ደግሞ በተለያየ ምክንያት ብሩኬ ተስፋ እንዲቆርጥ ወይም ደግሞ ሀይሚን እንዳያምናት በጣም ጥረት ስታረግ ነበረ። በጣም ብዙ ቪዲዮዎች ስትሰራ ነበረ። በተመሳሳይ ቪዲዮዎች እንግዲህ ልጁ በጣም ስትረብሸው እንደነበረ በደንብ እናስታውሳለን። ይሄ እንግዲህ ሆን ብሎ ሁለት ሆኖ ቁጭ ብሎ የሚሰሩት ሴራ እንደሆነ ደግሞ እኛ ደርሰንበታል። ዳኒ ሮስትም እንግዲህ በጣም ብዙ ጊዜ ደውለን ለማግኘት ሙከራ አድርገናል። ምክንያቱም የሚያደርጋቸው ነገሮች በሙሉ እነሱን ለማለያየት ብቻ እንደሆነ እኛ በደንብ ደርሰንበታል ማለት ነው። ያው ዳኒ ሮስት በጣም ባህሪው በጣም እጅግ ከሰው ጋር የማይስማማ ሁሌ

ጸብ የሚወድ ወይም ደግሞ የሆነ ነገር ለመፍጠር የሚሞክር በተለይ ሰውን ከሰው ማለያየት በጣም በቃ የሚያስደስተው አይነት ሰው ነው። ሀይሚና ብሩኬ እጅግ ከባድ ሁኔታ ውስጥ ስላሉ በተለይ ሀይሚ እስካሁን ድረስ በደንብ ስለሱ ማንነት አልተረዳችም። ዳኒ ሮስት ፍጹም ጥሩ ሰው እንደሆነ ወይም ደግሞ እጅግ መልካም ወይም ቅን ሰው እንደሆነ ነው እስካሁን ድረስ የምታወራ። ስለዚህ ይህንን ነገር ረስታ ወይም ደግሞ ይህንን ነገር ታ ቀጥታ ወደ ብሩኬ እንድትመለስ፣ እኛ ደግሞ በቻልነው መጠን የእሱን መጥፎነት በደንብ ማሳየት አለብን። ምክንያቱም እሷ የምታውቀው ዳኒሮስጥ እጅግ በጣም የዋ ነው። እሷ ጋር ሲደርስ የሚያለክስ ነው ተመቶ የሚያለቅስ እንጂ ሰውን ለመምታት ወይም ደግሞ ሰው ላይ የሆነ ነገር ለማድረግ የሚሞክር አይነት ሰው አይደለም። እንደዛ ነው እሷ የምትረዳ። ስለዚህ እኛ ደግሞ በቻልነው መጠን እንግዲህ የእሱን በጣም መጥፎ ባህሪ ማሳየት አለብን ብለን ነው የምናስበው። ስለዚህ ውድ የቻናሌ ቤተሰቦች በጣም እንደማስቸግራችሁ እርግጠኛ ነኝ። በቻላችሁት መጠን ግን ይህንን ቪዲዮ ሼር አርጉ፣ ላይክ አርጉ፣ ሀሳብ አስተያየታችሁን ጻፉ። ምክንያቱም እናንተ አንድ ላይክ ባደረጋችሁ ቁጥር ለአስር ሰው ወይም ደግሞ ለሀያ ሰው ይደርሳል ማለት ነው። ይሄ ቪዲዮ ይሄ ቪዲዮ እንግዲህ ሀይሚ ጋ ከደረሰ በእርግጠኝነት አንድ ቪዲዮ የላክን፣ በተለይ በውስጥ ልክንላት ነበረ። ያንን ቪዲዮ ካየች እርግጠኛ ነኝ ወደ ብሩክ ትመለሳለች። እሱ ብቻ አይደለም ከዳኒ ሮስት ጋራ ያላትን ነገር በሙሉ ታቋርጣለች። እንግዲህ እሱንም ከህይወቷ እንደምታስወጣ እርግጠኞች ነን ማለት ነው። ስለዚህ በቻላችሁት መጠን እንግዲህ ሼርና ላይክ ማድረግ እንዳይረሳ፣ በጣም ከባድ ሴራ ውስጥ ስላሉ በተለይ እንግዲህ ብሩኬ በጣም ብዙ ጊዜ እሱን ለማግኘት ሞክረን አግኝተ ነው አንዳንድ ነገሮችን አውርተን በጣም እንግዲህ ተረድቶን ይህንን ነገርም እያስቀጠለ ይገኛል። ሆኖም እንግዲህ ለነሱ የሚበጀው ነገር ከህይወታቸው ውስጥ ዳኒ ሮስትና በተለይ ሶስና የምትባለውንም ከህይወታቸው ቢያስወጡ መልካም የሆነ የፍቅር ግንኙነት ይኖራቸዋል እንጂ ከዛ ውጭ እንግዲህ በጣም በጣም መጥፎ ሰዎች

መጠንቀቅ አለባቸው። ይህን ቪዲዮም እንግዲህ እንዲደርሳቸው ከባድ የሆነ ሼር አድርጉ ማለት ነው። ከሶስና ጋራ ቁጭ ብሎ ተደብቆ እንግዲህ የሚያወሩበትን ወሬ ሁላ ግን እነሱ አብሮ እንደሆኑ በደንብ ተረድተናል ማለት ነው። ይህንን ነገር ብዙ ሰዎች አላወቃችሁም እስካሁን ድረስ በጣም እንደ ቀል እያያችሁት ነው። አብዛኞቻችሁ ደግሞ ይህንን ነገር እንደ ድራማ ወስዳችሁ ውስጣችሁ እንግዲህ በዛ ደረጃ አምኖ ተጎንብኗል ግን ምንድነው እውነታው? ድራማ አይደለም። ትክክለኛ ትክክለኛ ስሜት ነው እያሳዩ ያሉት እዛ ላይ። እኛም ለማወቅ የቻልነው ነው በዛ መንገድ ነው። ስለዚህ በቻላችሁት መጠን እንግዲህ ይህንን ጉዳይ በደንብ አድርጋችሁ ሼር ለማድረግ ሞክሩ። እንግዲህ ውድ የቻናል ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።